የአኗር ባለቤት ነው እንዴ? ባለቤት ነው። አዎ ከጀርመን ደውላልኝ ነበረ እና ሂጂና መልሽላት ብላኝ ለሱም የስመያን ስልክ ሰጣኝ ነው የመጣው ፊ ማለት እና ለሱም ያስደውል ደሞ ስልኩ አይሰራም። ካኗር ጋር ደግሞ በጣም ተጨቃጭቀን ነበር። ሲጀመር ልጅቷን እንዴት ከእናት ነጥቀት አመጣለህ ብዬው ነበረ። ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰኢድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም። ያ እንዴት እንደዚህ አይነት ነገር ይታሰባል? እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይጃት የመጣሁት እናት ነች እሱ ምን ሊያረጋት ነው እሺ ለሳይር ሊሰጥ ኮ አይደለም ሲጀመር ማለት ነው በቃ ቢያ አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ ሰላም ናችሁ አይ ሰላም ለእናንተ ይሁን እንግዲህ ዛሬ ጥሩ ነገር ይዘን መተላል ምንድነው ካላችሁ አልহামዱሊላ ጀሚላን ለኔም ይዘው እየመጡ እንደሆነ ነግረውናል። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። እንግዲህ ቅድም እንዳወራ ነው ማለት ነው ቀን ሙሉ ነበር ስንፈልግ የዋል ነው ማለት ነው። አሁን እንግዲህ ወደ አመሻሽ ላይ ነው እንግዲህ ደውላልኝ ጠብቂ፣ ትንሽ ጠብቂኝ ብላይ ነበረ። ሪከርድ ማስቀምጣልኝ ነበረ ትንሽ ጠብቂኝ አሁንኑ ብላ ነበር መሰለኝ። እንግዲህ እሷ ትሆን እኔ ምን እንዳረገች አላቅም። አዎ ከጀርመን ያለችው ሳይድ ታናሽት ሴኪና ሲኪና ማለት ነው። ቪዲዮ ላይም ከዚህ በፊት አውርቻለሁ ማለት ነው። ስለ እሷ እና እንግዲህ የሆነ ሰው ደውሎ ሴት ነች እየመጣውኝ ነው ብላለች። ማን እንደሆነ አላቀም። እየመጣው ነው ጠብቁኝ ነው ያለችው። እንግዲህ ምን እንደሆነ ያልተናገረችም ግልጽ ያደረገችው ነገር የለም። እኔም ተደውልልኝ፣ ላንተም ተደወለልካ እንግዲህ እሱ መያን ዘህ ጠብቀኝ፣ አንድ ቦታ ሆናችሁ ጠብቁኝ የሚሆን እንግዲህ አሁንም እንግዲህ እንትን እንዳሉኝ እንግዲህ አጥቃን አላስኩም ማለት ነው። ነገር እኛ መንፈልገው ነገር እናገኝ ይህንን ነገር ማለት ነው እጅግ በጣም በድጋሚ ራሱ እንደዚህ አይነት ነገር ራሱ ማለት ነው በስተት እንዳታስቡት። በስተት ማለት ሲጀምር ለኔም ተደውሎልኝ ተደውሎል። መጀመሪያ ምንም ነገር እንዳታስብ ያለችኝ እሷ ቪዲዮውን አይታ ምንም ነገር እንዳታስብ ያለችኝ ማለት ነው። አሁን እንግዲህ ድጋሚ ነው፣ በድጋሚ መተን ነው እንግዲህ ቪዲዮ የምንቀርጸው ማለት ነው። ከዛ ቪዲዮ በኋላ ስንት ቦታ ሄድን? በጣም ብዙ ቦታ ሂደናል። ሌላ እንትን ድምጿን ሰምተሻታል? ስትነግር ነው ቀበቂ ነገር የሰማሁት ነገር የለም ነው። እኔም እኮ አገናኝ ወይ ስላት መጣው ምን አስቸኮለሽ? ዞሮ ዞሮ አንቺ ወደ አንቺ ጋር እየመጣው ነው ትክክለኛው። ደግሞ ሱመያን ለማግኘት በእንደዚህ አይነት ነገር ወይም ልጆቿን ለማግኘት በእንደዚህ አይነት ነገር፣ እጅግ በጣም የሚደብር ነገር ነው እንደዚህ አይነት አስተሳሰብ፣ የማይሆን ነው። በቃ እኔ የምናገረው ይህንን ነው። ምን ታያልሽ አንቺ? አንተስ ምን ትላለህ? ይጣብቃልን አሁን፣ ጀሚራ ነገርኩ እኮ፣ እርግጠኛ ሆኝ ያለው በቃ እኔ ትመጣለች ስላሉኝ እርግጠኛ ነኝ። ከሌላ ሰው የሰማሁት ነገር ስላለ ማለት ነው። ሰኪም እኮ ማለት ነው ትመጣለች ምናምን እኮ አላለችም። ታገሽ ታገሽና ጠብቂኝ፣ አሁን እንደምንም ብዬ ጨርሳለሁ፣ ተረጋጊ ነው ያለች። በቃ እሷ ካለች እኔ እንትን እንጂ አሁን እኮ እስካሁን እኮ እሷም አልደወለችም፣ ምንም ነገር አልደወለም። ከእንደዚህ አይነት ነገር በጭራሽ እንዳይደገም መጠንቀቅ አለብሽ። ሲጀመር እስከምትመጣ ድረስ ለምን አንቀመጥም? እንቀመጥ። ምን መቀመጫ ስ ያለውን ነገር አስረጅንሽ የነሳ ድርክት የኗር ባለቤት ናትየኗር ባለቤት ከጀርመን ደውላልኝ ነበረ እና ሂጅና መልሽላት ብላኝ፣ ለየሱመያን ስልክ ሰታኝ ነው የመጣሁት፣ ማለት ነው። ከኗር ጋ ደግሞ በጣም ተጨቃጭቀን ነበር። ሲጀመር ልጅቷን እንዴት ከእናት ነጥቀት አመጣለህ ብዬው ነበረ። ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሳይድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለው። እንዴት እንደዚህ አይነት ነገር ይታሰባል? እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት። እናት ነች፣ እሱ ምን ሊያረጋት ነው? እሺ ለሰይድ ሊሰጥ እኮ አይደለም። ሲጀመር ልጅቷ ምንም አልሆነችም ደህና ነች። እኔም ልጆች አሉኝ ታቃላችሁ መቼም እሺ። ምን አስቡ ነው ይህን ሊያደርግ ይቻለ? ምንም እኮ ክፋት እኮ አላሰበም። በቃ ሁለቱ እንዲታረቁና እንዲስማሙ እንጂ ሌላ ክፋት የለውም። ተኝታ ስለነበረ ነው ቀስቅሽ ይዣት የመጣ ሰይድ ወደዚህ እንዲመጣ ይህንን አይቶ ሰይድ ከዛ ሲመጣ ልጅቷ ሊሰጥና አንቺ ልጅም ብለሽ ስትመጪ ከሰይድ ጋር ተገናኝታችሁ እንድትታረቁ እንጂ ሌላ ክፋት ምንም አላሰበ አይሄድም የምን ሄዶ ይዞት መቶ እዚህ እሷን አገናኝቶ አያስታርቅም እጻ ልጅ መውሰዱ ምን አስፈለገ እዛ ድረስ ለመሄድ እኮ ብዙ ነገሮች አያስፈልግም ምንም አያስፈልግም በቃ ገንዘብ ነው ገንዘብ ከሆነ ቤትም ቤት እዛ ሳይድ ነው የሚያገኘው ሲጀመር ማለት ነው እሱ ግን ያሰበው ቀጥታ ሰሄድ ወደዚህ ሲመጣ መያም ልጆቼም ብላ ትመጣለች በዛ መሀል ሁለቱ ተነጋግረው ይግባባሉ ስማማሉ ወደሚለው እንጂ እዛ ለመሄድ እኮ ቀላል ነው እኔ እኮ ይኸውልሽ አንቺም እናት ነሽ አደለም እናት ነሽ ቢያንስ እንኳን እቺ ልጅ የምትደነግጠው ድንጋጤ ሱመያ የደነግጠችው ድን አንድ እናት ልጇ ከጉዋት ወጥቶ ማለት ነው ያለውን ድንጋጤ ታገል። ይህንን ነገር ከማሰቡ በፊት እኮ መጀመሪያ ነበረ በደንብ ነገሮችን ማጣራት የነበረበት። በሰዓቱ በጣም ቤት ውስጥ ትልቅ ጦርነት ነው የከፈት ነው። ሳልረዳ ቀርቻ አይደለም እናት ነኝ አውቀዋለሁኝ። ግን እሷም ደግሞ ባዳ አይደለችም። የመጣችው አጎቷ ቤት ነው። ያን ያህል ከባድ ነገር አይደለም እኮ ግን እናት ስለሆነች እናት ትረበሻለች። እረዳሃለ አርም ሲጀመር ክፋት አስቦ አይደለም። በጣም ነገርኩኝ፣ ከተረዳኝ ትረዳኛለ ብዬ አስባለ። ክፋት አስቦ አይደለም ሲጀመር። እኔ ቤት ውስጥ ሀይለኛ ሀይለኛ በቃ ጦርነት ነበር የከፈትነው። ግን በመሀል በቃ እኔ ማምጣት ስላለብኝ ልጅ ጀርመን ያለችሁት እየደወለችልኝ የሱመያን ስልክ ሰኪነቻ በቃ በእናትሽ፣ እኔ በጣም ውዝግብ ውስጥ ምን እንዳሳለፍን እንዴት እንደሆንን እኛን የምናውቀው ያ ነገር ነው። ይቅርታ አርግልኝ እንደው ጮክ ብዬም ካወራውብሽ። ግን በፍጹም የማይደረግ ነገር ነው ያደረገው በታምር እንደዚህ ነ ነገር የማይደረግ ነገር ግን ቆይ ሕፃኗን ስታመጫት እሱ ፈቅዶልሽ ነው ውሰጃት፣ ወይም ደግሞ እንድትወስጃት ፍቃድ ሰቶች ነው ወይስ ይ እ ነእ ያመጣችው ወጥቶ ሄዷል። ልክ ሲወጣ ጠብቄ ነው ልጅቷን ይዤ የመጣው። ተኝታ ስለነበረ የትም አትወስዳትም የሚል ሀሳብ ውስጡ ስላለ እኔ ደግሞ እሱ ሲወጣ ጠብቄ ልጅቷን ይዤ የመጣው። ማንኛውም ግን እውነት በጣም ነው የማመሰግናቸው። አመሰግናለሁ። በዚያው አጋጣሚ ተዋውቀናል። ምንም ችግር የለ። አመሰግናለሁ። ስላስከፋንሽ ቅር ምንም ያንተና በቃ እሺ። በጣም ነው ስለአዘናችልኝ፣ በጣም ነው አመሰግናለሁ ማለት ነው። ያው በጣም ደስ በጣም ነው ከልብ ነው የማመሰግነው። ከልብ ለምን መሰለሽ ግን ሪስክ አለው አንቺ ላይ አሁን ምንም ነገር አይፈጠርም። ደሞ ቅድም ምንድን ያልከው አንተ ልጁ እኔ በጣም እኔ እዛ ሲጀመር እሱ ምንም አይነት አመል ቢያመጣ ሴት ነኝ። እሷም ስታለቅሳ ለአንድ ደቂቃ እንኳን ማልቀስ ያልነበረባትም ግን በቃ እሱ ምንም ያህል ለኛ በሆን እች ልጅ መመለስ ስላለባት ነው። ቀጣር እጅግ በጣም እኮ ነው፣ እጅግ በጣም ነው የተጨነቀችው። እንዴ ሱመያ እንዴት ስታወራ ራሱ የምታወሩ ውልውል ጠፍቶባት ነበር። እኔ ስትነግረኝ አኗር መሆኑን አላወኩም። ጭራሽ እኔ ሌላ በቃ ህፃኗ ልጅ ተሰርቃባት ነው ይመሰለኝ።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 አንቺ ደግሞ ከልብ ነው ማመሰግነው፣ ነገር መሰገር በድንጋጤ ማለት ነው። ሕፃኗን ትንሻለች አለች። የእሷ ታናሽን እንዴት ማቀፍ አቅቷ ተህቴ ነው፣ ነይ ተቀቢያት ብዬ እሷ ነች የተቀበለቻት። በጣም ቫይብሬት አድርጋ ነበረ። በጣም ከባድ ሪስክ፣ ድንጋጤ እኮ የሆነ ነገር ይፈጥራል፣ በልጅ ደግሞ ማለት ነው። መቼም አንቺም ታውቂዋለች ሴት ነች፣ ልጅ አለሽ፣ ምን እንደሚፈጠር ድንጋጤው ምን እንደሚያመጣ ለመናገር የሚከብዳልኩ አሁን፣ አንቺ ከቻልሽ ችግር የለውም አንቺ ምን አደረግሽ። እኔ ይህን ሁሉ ነገር የምነግርሽ ለአንዋር እንድታስረጅልኝ። አንዋር ያሰበው ነገር እጅግ በጣም የተሳሳተ አስተሳሰብ ነው ያሰበው። በእንደዚህ አይነት መንገድ ሰላምን ለመፍጠር በእንደዚህ አይነት መንገድ ለማስታረቅም ድጋሜ እንዳታስበው። የሚገርምሽ ነገር የፈለገ ወንድምየው ቢሆን ገባሽ? ወንድምየው ቢሆን የሰው ጻን ልጅ ወስዶ መሄድ ወንጀል ነው። ምክንያቱም ይፈረድበታል ከባድ ወንጀል ነው። ሰረቀ እንጂ ይዞ ያደር። ምክንያቱም ያለ ፍቃድ ነው ይዙ ይደም። ሱመያን ይዤ ልሄድ ጠይቆ እንትን ብሎ ነው፣ ሴራ ተሰርቶ ነው የተወሰደው። ይሄ ማለት ደግሞ ወንጀል ነው፣ ከባድ ወንጀል ነው። አይ ነው። አሁንም አንቺ ጋ ምንም እንዳይፈጠር አስረጁ። እኔ የተናገርኩትን ነገር አንተ እኮ የሰራኸው ወንጀል ነው፣ ከባድ ወንጀል ነው። ያስጠይቃል አንተንም። እኔ የምጠየቅበታለሁ። ስለዚህ እኔ ነኝ አፈፋ አድርጌ እኔ ይርኩት፣ ምክንያቱም ወንጀል ነው የሰራኸው። አንተም ለምን ያቺ ቁጭ ብላ አንቺም አይተሻል የሆነ ነገር ፖሊስ ይዛ መጣ የምትል አንቺም ቁጭ ብለሽ አንቺም ትያዣለሽ፣ አይደል እንዴ? ይህንን አስረግጠሽ ነገር እኔ እንደውም በጣም ጠርጠረ የነበረው ማለት ነው። አዩ ነበር ትላንትና። አዩና ቡኒን አስራ እንደዚህ ወደኋላ ማለት ነው። እንደዛ ስታደርግ በቃ እኔ ጠረጠር ብድሯ ሊመልሱ ነው ብዬ። እንዲሁም ቤቷ ድረስ ሄደን ማለት ነው ላገኝም አልቻልኩም ዝግ ነው ቤቱ። ስንት ሰዓት ሙሉ እዛ ቆሜ ብቻችንን አልነበረም። በጣም ብዙ ጥረት ስናደርግ ነበር ሪከርዱን የአንዋርን ድምፅ ስሰማ ነው እኔ ረጋገጫል በድንጋጤ ማለት ነው። እንዲህ ብድጋ ግርግዳ ላይ ነው ልጠፍኳት። ሰኢድም የፈለገውን ያምጣ ብዬ ማለት ሚስቴን እንደዚህ ያደረክ ቢለኝ የፈለገውን ያምጣ ብዬ ማለት እንዲህ አንቂያት ግርግዳ ላይ ለጠፍ ልገላት ነበር። አዩን ማለት ነው ሳይናገር ማምጣቱ ወንጀል ነው። አዎ እረዳሃለሁ ማለት ነው። ነገር ግን እኔ በጣም የደነገጥኩት ሲጀመር እኔ ሱመያ ፈቅዳለት የመጣች ማለት ከልጆቹ ጋር እንድትጫወት የመጣች ነው እንጂ የመሰለኝ፣ እኔ እንደዚህ አይነት ነገር በጭራሽ ጭንቅላቴ ውስጥ ማለት አላወራሽም ነበር ማለት ነው። በፍጹም በቃ። ሰይድ እህት ነች ከጀርመን ደውላ በቃ የሱ አንተ ግን አዩ አይደለ? ሲሄረው በቃ፣ ለማንኛውም አንቺ ራስሽን ጠብቂ። እሱ ስለታይት አዎ፣ ፖሊሶች ነው ፖሊሶች መጥተው ወሰዱ። እነሱ ናቸው የወሰዱት እንን፣ ታውቂዋለሽ ማለት ያው አብሮ አደገኝ ነው አውቀዋለሁ። ስለዚህ እንደዚህ አይነት ነገር ተጠንቀቂ። ምን እልሻለሁ ሌላ፣ በቃ ያለውን ነገር በተቻለሽ አቅም። ይቅርታ ጮክ ብዬ አውርቼብሽ ከሆነ አፉ በኝ። የተፈጠረው ነገር እንግዲህ የልጅ ነው። የእሷን ደግሞ የነበረውን ነገር እኔ በአይን ያየሁት ነው። እንዴት ብዬ እንደምነግርሽ አላውቅም። ለማንኛውም በጣም ነው የማመሰግነው። እንዴት ነው በጣም ነው የምናመሰግነው። እንግዲህ ውድና የተከበራችሁ ቤተሰቦቻችን ያው ሱመያም ልጇን አግኝታለች ጃሚላን በሰላም አግኝታለች አልሐምዱሊላ አሁን የደነሷን ማረጋጋት ነው ያለብን እንግዲህ እኛም እንረጋጋ እኔ በጣም ነርቨስ ነበርኩኝ ታል ነርቨስ ሆኛለሁ አልሐምዱሊላ ሰላማችሁ ብዝት ይበል ሰላም ሁኑልኝ እና አስማን ሳይዶለኒ ዳምቲ አብረ ዴቪቴ ጅርቲ ኒንሌ ቪዲዮ ወርገዩ ከሪፋሱታት አስማን አርጊኔ ጀሚለፊ ሱመያ ወልቢረጌሲ አልምላዋርቱኑ ፊ ጋለቶማሲእ ይህንን ነገር ደግሞ ትልቅ ተጋድሎ ያደረገችው እተማመንባታለሁ ያልኩት እህቴ፣ ታናሽ እህቴ ሰኪ፣ ባለሽበት ሰላምሽ ብዝት ይበል። ትክክለኛና ና ትክክለኛ ውሳኔ አድርገሽ ሕፃኗን እንድናገኝ አድርገሽናል። በጣም ነው የምናመሰግነው እህታችን ሰኪ፣ ሰላምሽ ብዝት ይበል። ሰላም ኑልኝ። እሱ ሰይድም ያው እንግ ልጅህ እኔ ለልጅህ ወክዬ ምን ያህል እንደምጨነቅ ማወቅ አለብን። ይሄንን ቪዲዮ ስታይ ያለኝን ስሜት እንድትረዳ እፈልጋለሁ። በቃ ምንም እምለው ነገር የለም። እንሂድ በቃ።